የቋሚ ኮሚቴው ጸሐፊ አቶ ፍቅር ያማን በህዝቦች በሚቀርቡ የማንነት አስተዳደር ወሰንና ሰላም ግንባታ ጉዳዮች ላይ የተከናወኑ ተግባራት ከዚህ ቀደም ከሚቀርቡት አንጻር ሲታይ እየቀነሱ ነው ብለዋል። በ2018 በጀት ዓመት ለሚቀርቡ የማንነት ይታይልኝና የህዝቡ ውክልና ቤተታዎች በጥናት ላይ የተመሰረተ ምላሽ ለመስጠት በትኩረት እንደሚሠራም ገልጸዋል። የብሔር ብሔረሰቦችና ህዝቦች የማንነት መገለጫ ጥናትን ለማስጀመር ከባለድርሻ አካላት ጋር የተጀመሩ የምክክር መድረኮችን በማስቀጠል ቀሪ ተግባራት በማጠናቀቅ ወደ ሥራ እንደሚገባም ተናግረዋል። በአስተዳደር ወሰንና ራስን በራስ የማስተዳደር የሚነሱ ጥያቄዎች ህገ መንግስታዊና ህጋዊ አሰራርን በተከተለ አግባብ ህብረ ብሔራዊ አንድነትን በሚያጠናክር መልኩ ምላሽ እንዲያገኙ ይደረጋል ብለዋል። በሁሉም ክልሎች የህዝብ ለህዝብ ግንኙነትና የሰላም እሴት ግንባታ ስራዎችን የሚያጠናክሩም የምክክር መድረኮች በስፋት ለማካሄድ መታቀዱንም አስረድተዋል። በምክር ቤቱ ቀርበው የነበሩና ወደ ክልሎች የተላኩ አቤቱታዎችን አፈጻጸም በመገምገም የድጋፍና ክትትል ስራዎችን በማከናወን ህዝቦች የሚያነሷቸውን ጥያቄዎች ምላሽ እንዲያገኙ ይደረጋል ብለዋል። ከአስተዳደር ወሰን ጋር ተያይዞ ለሚቀርቡ ጥያቄዎች ህገ መንግስታዊና ህጋዊ አሰራርን በመከተል የህዝቦችን አብሮነት፣ ወንድማማችነትን በሚያጠናክር መልኩ እልባት እንዲሰጥ ይደረጋል። በአማራና በትግራይ ክልሎች የጋራ የምክክር መድረኮችን በማዘጋጀት በህዝቦች መካከል የሰላም እሴት ግንባታዎችን በተጠናከረ መልኩ የሚሰራ ይሆናል። ከአሁን ቀደም በምክር ቤታችን ቀርቦ የነበሩና ወደ ክልሎች የተላኩ አቤቱታዎችን የአፈጻጸም ሁኔታ ለመገምገም የሚያስችል የድጋፍና ክትትል ስራዎችን በማድረግ ከክልሎች ጋር ተቀራርቦ በመስራት ከህዝቦች እየተነሱ ያሉ ጥያቄዎችን በቅርበት ምላሽ እንዲያገኙ የማድረግ ስራ በትኩረት የሚሰራ ይሆናል። የምክር ቤቱ አባላት በበኩላቸውም የማንነት የታወቅልኝና የአስተዳደር ወሰን ጥያቄዎች ከጊዜ ወደ ጊዜ እየቀነስ መምጣቱ መንግስት የህዝቦች ጥያቄ ተገቢ የመልካም አስተዳደር ምላሽ እየሰጠ መሆኑ የሚያሳይ እንደሆነ ገልጸዋል። በቀጣይም በአማራና ትግራይ በደቡብ ኢትዮጵያ ክልልና ሲዳማ በጋምቤላና ደቡብ ምዕራብ ኢትዮጵያ ህዝቦች ክልሎች አዋሳኝ አካባቢዎች የሚነሱ የማንነት አስተዳደር ወሰን ጥያቄዎች የህዝብን አንድነት በሚያጠናክር መልኩ ምላሽ እንዲያገኙ መስራት እንደሚያስፈልግም ጠይቀዋል። አማራ ክልል ላይ የተነሳውን በተለይ የማንነት እና የራስ አስተዳደር ጉዳይ የሚነሳባቸውን ከትግራይ ወሰን ጋር የተያያዙትን ከግንዝ ከዲያሎግ ጋር ከንግግር ጋር በተያያዘ ብቻ ነው የታቀደው እና ከዚህ በላይ በደንብ መታየት አለበት ብዬ አስባለሁ። በእርግጥ መግቢያ ብሩ መነጋገር መወያየት በሁለቱ ክልል መንግስታት ልል እችላለሁ። ሁለተኛ ደግሞ በተለይ ደግሞ ህዝቡ መነጋገር አለበት የሚለው በጣም ትክክል ነው። ነገር ግን የመጨረሻ ግቡን ታሳቢ ያደረገ ዝግጅት መደረግ አለበት። ከዚህ በፊት በተለያየ ጊዜ ለተከበረው ምክር ቤት ቀርቦ የተከበረው ምክር ቤትም ጥናት አድርጎ መንጃ ጎሳ ነው ወይስ ብሔረሰብ ነው የሚለው ታይቶ እስከ ታች ድረስ ሰፊ ስራዎችን ሰርቶ ምላሽ የሰጠበት ነው። ተመልሶ መጥቶ አሁን እዚህ በተከበረው ምክር ቤት በማንነት አስተዳደር ወሰንና ሰላም ግንባታ ቋሚ ኮሚቴ በኩል አንድ ጥያቄ የቀረበበት ግልጽ ስላይደለ ትንሽ ማብራሪያ ስለፈለግኩት ነው። አመሰግናለሁ። በ2017 ካከናወናቸው ተግባራት በጥሩ የተነሳው በሪፖርቱም እንደተገለጸው በተለይ አዳዲስ የማንነት ጥያቄዎች አለመቅረባቸው በየአካባቢ ያሉ ጥያቄዎች እየተፈቱ የመልካ ማስተዳ ጥያቄዎቻቸው እየተመለሱ አይነት አዝማሚያ ማሳየቱ በግሌ ጥሩ ከዛ ውጭ የማነሳቸው ጥያቄዎች በ2017 ቋሚ ኮሚቴ ዋቅሏቸው የነበሩ የወልቃይት የራያ ጠለምት የማንነት ጥያቄዎች እንዳሉ ይታወቃል። በፊቶችም የምክር ቤት ዘመናት ተንከባሎ የመጣ ነው። ይህም የቋሚ ኮሚቴ ከፍ ያለ ስራ ሰርተን ከክልሉ መንግስት ጋር ተነጋግረን ይህን ጥያቄ በሕጋዊ መንገድ መልሰን ሕገወጥ እንቅስቃሴዎችን የምናስቆምበትን አሰራር ለምን አንከተልም የሚል ጥያቄ ስላለ፣ ኢትዮጵያ ወላይታ ዞን ከአባላ አባያ እና ከሲዳማ ክልል ከሎካ አባያ ጋር ተያይዞ በባለፉት ጊዜያት በፌዴሬሽን ምክር ቤት ተወስኖ የወሰን ማካለሉ ስራ ወደ መሬት ከመውረድ አንጻር ችግር ስለነበረ በየጊዜው በሁለቱ ክልሎች መካከል በሁለቱ ህዝቦች መካከል ችግሮቹ እየተፈጠሩ ያሉበት ሁኔታ ነው ያለው። በሁለቱ ክልሎች መካከል ውይይት እየተደረገ ችግሮቹ እየተፈጡ መጥቷል። ግን ዋናው የሀያ አስራ ስምንት እቅዱን ስናይ በተለይ ከወሰን ማካለል ጋር ተያይዘው በህዝቦች መካከል ዘላቂ ሰላምን ከማረጋገጥ አኳያ የወሰን ማካለሉ ስራ ላይ

የደቡብ ኢትዮጵያ ክልል ርዕሰ መስተዳደርና የማንነት የአስተዳደር ወሰንና የሰላም ግንባታ ቋሚ ኮሚቴ ሰብሳቢ አቶ ጥላሁን ከበደም የተፈጸሙ ያልተፈጸሙና ለግጭት መንስኤ የሆኑ ጉዳዮችን ዘላቂ መፍትሄ ለመስጠት የማንነት አስተዳደር ወሰንና ሰላም ግንባታ ስራዎችን ምላሽ ለመስጠት እየተሰራ ነው ብለዋል። በዚህም ህዝቦች የሚያነሷቸው ጥያቄዎች አንድነትና ወንድማማችነት በሚያጠናክር መልኩ ህገ መንግስታዊና ህጋዊ ምላሽ እንደሚሰጣቸውን ገልጸዋል። በፌዴሬሽን ምክር ቤት የማንነት የአስተዳደር ወሰንና የሰላም ግንባታ ቋሚ ኮሚቴ ጸሐፊ አቶ ፍቅሪ ያማን በአማራና ትግራይ አ አዋሳኝ አካባቢዎች የሚነሳውን የማንነትና የአስተዳደር ወሰን ጥያቄ ምላሽ ለመስጠት በመንግስት ደረጃ ግልጽ አቅጣጫ ተቀምጦም እየተሰራበት ነው ብለዋል። በሁሉም አካባቢዎች የሚነሱ የማንነትና የአስተዳደር ወሰን ጉዳዮች ህጋዊና ህገ መንግስታዊ አሰራርን በተከተለ አግባብ ምላሽ የመስጠት ስራም ተጠናክሮ እንደሚቀጥልም አስታውቀዋል። በዋናነት እንደ ቋሚ ኮሚቴ የተያዘው የክልል መንግስታትና የአካባቢ መዋቅር ቁጭ ብሎ በመነጋገር ዘላቂ ሰላም እንዲሰፈን ማድረግ የህዝብ ለህዝብ ግንኙነቱ በዘላቂነት እንዲቀጥል ከማድረግ አኳያ ገባህ ብሎ ውይይት መደረግ አለባቸው። ይህም በተለይ በኦሮሚያና በስዳማ ክልል መካከል ያለ ያለ በደቡብ ኢትዮጵያና በስዳማ ክልል መካከል ያለ ያለ አሁን ደግሞ በአዲስ መልክ የተነሳ በደቡብ ምዕራብና በጋምቤላ መካከል የተነሳው ጉዳዮች አሉ። እነኚህ ክልል ከክልል ጋር ያለን ግንኙነት በሰከነ ሁኔታ በተለይ ከወሰን ጋር ተያይዞ ወደ ግጭት በማያመራ መንገድ ህዝብ ለህዝብ ግንኙነት እየተፈጠረ መመራት መያዝ ስላለበት የቋሚ ኮሚቴውም ከክልል መንግስታት ጋር በግንኙነት እየተፈጠረ መመራት ስላለበት ያስቀመጥነው አቅጣጫ አለ። ቅድም በዛ ልክ ነው ያዝነው። ከማንነት የአስተዳደር ወሰን ጥያቄዎች ጋር ተያይዞ በተደጋጋሚ እየተነሳ ያለው የውልቃይት የራያ የጠለምት አካባቢ ጉዳይ ነው። ይሄ ጉዳይ እንደሚታወቀው ያው ባለፉት ዓመታት በምክር ቤትም ተነስቶ ብዙ ሀሳብ የተሸራሸረበት እኛም እንደ ምክር ቤት እንደ ቋሚ ኮሚቴም ብዙ ስራ ለመስራት ጥረት የተደረገበት ነው። ከዛም ባሻገር የመንግስታችን ይሄ ችግር እንዴት መፈታት አለበት የሚለውን ያው ግልጽ አቅጣጫ የተቀመጠበትና ያን አቅጣጫ ተከትለን መፍታት አለብን በሚል ሕሳቤ ታሳቢ ተደርጎ እየሄደ ያለበት አግባብ እንዳለ ያው ሁሉም የሚያቆኑ ሊሆን የሚችለው እዚህ ጋር ተያይዞ እንደተባለው እነዚህ የማንነት እና የወሰን ጥያቄዎች ጋር ተያይዞ በጣም ማይነር የሆኑ ስራዎችን ከመስራት ያለፈ ዘላቂን ልባት ሊያሰጥ የሚችል ነገር ታሳቢ ተደርጎ መሰራት አለበት ተብሎ የተነሳው ጉዳይ የዚህ የምክር ቤትም የዚህ የቋሚ ኮሚቴውም ትልቁ ስራው ይሄ ነው።